ንጉሱና ንግስቲቷ ሬ ከቻሳ ብለዋል። ከአባታቸው ጋር ከውዱ ጋሽዬ፣ ከሳቅታው፣ ከመራቂው፣ ከመልካም አስተሳሰብ ቀን ሰውን የሚያስታርቅ በቃ አንተም ተው አንቺም ተይ ብሎ የሚባት የእውነት ናፍቆ የነበረ ጋሽዬ እንግዲህ እንደምታዩቸው ሀይሚዬ ቤተሰቧን ታከብራለች፣ ትወዳለች። የባሏን የፍቅረኛዋን ወይ ደግሞ የምትወደውን ልጅ ቤተሰቦች በጣም በጣም ሰው ያከብራታል፣ እሷም ሰውን ታከብራለች። የሰው መውደድ አላት እና የሰው መውደድ ይስጣችሁ። ከምንም በላይ ፈዳችሁ ሲያከብራችሁ ፈጣሪ የሚጠላው ሰው የለም። በእርግጥ እግዚአብሔር ማንንም አይጠላም። ግን በቃ ሲመርጣችሁ ስትመረጡ ሰውን ነው የሚሰጣችሁ። በቃ ጥሩ ሰው ያለው ሰው ሁሉ ለእናንተ መልካም ነገር ቀና ነገር እንዲያስብ ነው የሚያደርገው። እና ሀይሚዬም ደግሞ በዚህ ነገር ታድላለች ብዬ ነው የማስበው። ከሁሉም ነገር ከሁሉም ሰው ከባዕዱ ከዘመዱ ጋር ተግባብታ መኖር የምትችል ሴት ናትና እና ዛሬ እንግዲህ ጋሽዬን ብሩክ አግኝቶታል። ግን የሆነ ነገር ቅር ያለኝ ነገር አለ። ሀይሚ ፊቷ እንደምታዩት ትክክል አይደለም። ትንሽ ቅር ያላት ነገር አለ። ብሩክ እና ጋሽዬ እየሳቁ ቢሆንም ሀይሚ ቅር ብሏታል። ብሩክ ድጋሚ ፕራንክ አድርጓት ይሁን ወይስ ደግሞ እሷ ብሩክን ፕራንክ አድርገው ይሁን እውነት ለመናገር እኔ ብሩክን ፕራንክ አድርገው በጣም ደስ ይለኛል ምክንያቱም ሀይሚን የሆነ ቀን ላይ በጣም በጣም አስደንግጧታል የብሩክ ወንድም ከብሩክ ጋር በመሆን እንግዲህ በጣም የሚያስደነግጥ ፕራንክ፣ ለምን ቁሌት ሰራሽ፣ ለምን ቤት መጣሽ እኔን ሳትነግሪኝ፣ ለምን ምናምን ብሎ ጓብሎባት ብሎባት ነበርና በጣም ነው የደነገጠችው። በጣም ነው የተናደደችው። በጣም ነው የምታሳዝን የነበረው እና ዛሬም ደግሞ ከጋሽዬ ጋር ተመካክራ ታውቃላችሁ። ሀይሚዬ ፕራንክ ማንም አይችላት ማንም አይደርስባትም እና ፕራንክ ብታደርገው ብሩክን ይደነግጣል ብዬ አስባለሁ። ከዚህ በፊትም ያው ፕራንክ አድርገው ታውቃለች፣ ከጋሽዬ ጋር ሁና ብሩክን ማለት ነው። ብቻ ለሁለተኛ ጊዜ ነው እንግዲህ ከጋሽዬ ጋር እየተገናኙ የሚገኙት። ብሩክ መልካም ልጅ ነው። ሀይሚና ብሩክ በአጠቃላይ የቡታጅራ ልጆች በጣም ደስ የሚሉ ነገር ማለት ነው። እግዚአብሔርም እየነግራችኋለሁ፣ በጣም አብረን እንደግ የሚሉ ሰዎች ናቸው። አስቡት መጀመሪያ አዲስ አበባ ነበሩ። ከአዲስ አበባ ወደ ቡታጅራ ሄዱ። ቡታጅራ ያሉ ልጆችን ከፍ አይዟችሁ፣ በርቱ በርቱ ብሎ ገፋ ገፋ ገፋ አድርገዋቸው በደንብ ታዋቂ አድርገዋቸው በደንብ አግዘዋቸው፣ ከዛ ወደ አዲስ አበባ ይመጣሉ። የሆነ ጊዜ ደግሞ ቤተሰብ ጋ ሄዳሉ። ና ያላቸው መቀራረብ ያላቸው መተሳሰብ በጣም የሚለይ ነገር ነው። ከነዚም ውስጥ ዋነኞቹና ና በትልቁ ሊጠቀሱ የሚገቡት መልካም ሰዎችን ዩቲዩብ ላይ እያስተዋወቁ የሚገኙት ሀይሚና ብሩክ ናቸው። ና ለእናንተ መልካሙን ነገር ሁሉ እንመኝላቸዋለን። ለሰው እንደዚህ መልካም እንዳሰባችሁ ለናንተ መልካም ነገር እንመኛለን። እንግዲህ ጋሽዬ በጣም ጨዋታ አዋቂ በጣም አስቂኝ አፋችሁ ዝም አይልም። ምርቃቱ ራሱ የሆነ ውስጣችሁ ስርስር ብሎ እኔ ጋሽዬ ሲመርቅ ማለት ነው የእውነቴ ነው። አፌን ከፍቼ ጸጥ ብዬ ነው ምሰማ እስከ መጨረሻው የእውነቴ ነው። ብላችሁና የሚለያባት ነው በፏፏቴ ይላሉ አንዳንድ እናት አባቶቻችን፣ ፏፏቴ ነው ወይም ፏፏቴ ነች ይባላል። እና በቃ ወሬ ጨዋታ የሚችል መራቂ መልካም አስተሳሰብ ያለውን ሰው ነው እንደዛ የሚሉትና ጋሽዬ ከዛ ውስጥ አንዱ ነው። እንግዲህ ሀይሚና ጋሽዬ እንዲሁም ደግሞ ብሩክም ተገናኝተዋል። ግን ዛሬ ጋሽዬና ብሩክ እየሳቁ ነው። ሀይሚን ያው ሳያስደነግጧት አይቀሩም። ትንሽ ኮስተር ብላብኛለች። ሀይምያንችን መቼ የማይክፋሽ የምር እኔ በፕራንክ ራሱ ሲከፋት በጣም ነው የምታሳዝነኝ። የሆነች ቀጫጫ ነገር ደግሞ ስለ ወፍረት እያወራች ነበረ። በእውነት እኔ ራሴ እንደ ሀይሚ መወፈር በጣም ነው የምፈልገው። የእውነቴ ነው ምላችሁ። በቃ አልቻ ብችል ኑሮ ደስ ይለኝ ነበር። ግን እንደዛ እያለች ነበረ። ለማንኛውም ግን ሀይሚ ያለሽ አቋማውን ላይ ምንም የሚወጣለት ነገር የለም። በጣም ቆንጅዬ ነሽ። እና ዛሬ ከጋሽዬ ጋር ጥሩ ጊዜ ያሳልፋሉ ብዬ አስባለሁ። ግን የሆነ ሰው እንደሚደነግጥ ውስጤ እየነገረኝ ነው። ወይ ሀይሚ፣ ወይ ቡራ፣ ወይ ጋሽዬ። አይ ጋሽዬ እንኳን አይደነግጥም፣ ተውት። ምክንያቱም ከአንዳቸው ጋር ነው የሚተባበረው ዛሬ። ወይ ለሀይሚ ነው ወይ ለብሩክ ነው። ኤንዌይስ ግን አንድ ላይ እንደዚህ ሆኖ ስላየዋቸው በጣም ነው ደስ ያለኝ። ፍቅር ያሸንፋል። እኔ ነግራችኋለሁ እኮ፣ አዲስ አበባ ሲመጡ ነው ነገራቶች ሁሉ የሆነ ግራ መጋባት ውስጥ የሚገቡት። ቡታጅራ ሲሄዱ ሙሉ ጤንነታቸው ይመለሳል። እያልኳችሁ ነበር ባለፈው። ደስታቸው እዛ ነው በቃ፣ የሁለት ሁሉንም ብታዩቸው አሁን ከቡታጅራ ወጥተው ወደ አዲስ አበባ የሄዱት ብዙዎቹ ናቸው አይደል? ሁሉም ማለት ይቻላል ሄደዋል። ግን እዛ ያላቸው ህይወት እና መጀመሪያ የነበራቸው ህይወት በጣም አይገናኝም። ሙላ ተመልሰው ሲሄዱ ራሱ የሚኖራቸው ፈገግታ፣ የሚኖራቸው ደስታ ሙሉ በሙሉ ደስታቸው ይመለሳልና፣ እኔ ቡታጅራ ሲሄዱ ሁሉም በቃ፣ እነ አብርሽ ሩታ፣ እነ ማርክ፣ እነ ቤዚ ቤዚስ አዲስ አበባ ነው ሀገሯ፣ እነ ሀይሚ ብሩክ፣ ሌሎችም በቃ ቡታ ጅራ ወጥተው የሄዱት ሁሉ ወደ ቡታ ጅራ ተመልሰው አብረው ቢኖሩ ደስ ይለኛል። ግን ያው እንደምታውቁት አዲስ አበባ ላይ ስትኖሩ ህይወት በደንብ ቀለል ይለላችኋል። ብዙ የትምህርት እድሎች አሉ፣ ብዙ የስራ እድሎች አሉ። ለመኖር በቃ አዲስ አበባ ሁሉም ሰው የሚመኛት ሀገር ነች። የሁሉም ብሔር አሰባስባ የምትይዝ ለስራም፣ ለሁሉም ነገር ምቹ የሆነች ሀገር ስለሆነች እንደዛ ይባላል። ግን እኔ የእውነት ማን እንደ ተወልዶ እንዳደገበት ሰፈር በተለይ እንደ ቡታ ጅራ ማህበራዊ ኑሯቸው ፍቅራቸው የሚመለሰው እዛ ሲሄዱ ነው እና ሀይሚና ብሩክን በጣም የተለየ ደስ ደስ የሚል ጊዜያትን በቡታጅራ እያሳለፉ ይገኛሉ። ክፉ ሳይነካቸው አሁን ምንም ነገር ሳይበላሽ ምንም ነገር ሳይነካቸው ወደ አዲስ አበባ ደግሞ በጥሩ ነገር ተመልሰው በጣም ደስ በሚል ፍቅር ቪዲዮቻቸውን እንደሚቀጥሉ መልካም ነገሮችን ወደኛ እኛ እንደሚያስተላልፉ ትልቅ ተስፋ አለኝ። ዛሬ ግን አጋሽዬ ስለመጣ በጣም ደስ ብሎኛል። መካሪያችን ነው። እንኳን ለእነሱ ይቅርና ለእኛም ብዙ ትምህርትን የሚያስተምረን፣ ብዙ መልእክቶችን የሚያስተላልፍ፣ ብዙ ምርቃናቶችን የሚመርቀን አባት ነውና ፈጣሪ እድሜውንና ጤናውን ጨምሮ ጨማምሮ ይስጠው። ለጋሽዬ ባለፈውም ታቃላችሁ ሀይሚና ብሩክ በተጋጩ ጊዜ አብርሽ ሮችና ሮታ ሌሎችም እንደዚህ አለመግባባት ሲፈጠር ዋናውን ችግሩን የሚፈታው ዋናውን ቁልፉን የያዘው አባታችን ነው እና ጋሽዬ እድሜና ጤና ይስጠት። አሁንም ሀይሚንና ብሩክን በደንብ መክረው ተቆጥተው ቃል አስገብተዋቸው በቃ ብሩክ ለሀይሚ፣ ሀይሚ ለብሩክ አለውል አለውልሽ እንዲባባሉ እስከ መጨረሻው እጅ ለእጅ እንዲያያዙ ምንም አይነት ሶስተኛ ሰው አራተኛ ወገን ቢገባባቸው ቢመጣ ምንም አይነት ፈተና ቢመጣባቸው ምንም አይነት በቃ ማዕበል ቢመጣ ማንም ሊያንቀሳቀሳቸው ሊያነቃንቃቸው እንደማይገባ አለውልህ አለውልሽ እንዲባባሉ እንግዲህ በደንብ መክረው ጥሩ ትምህርት ሰጠዋቸው፣ ስለ ትዳር፣ ስለ ሕይወት ከእሳቸው ሕይወት ብዙ ነገሮችን ተምረናል። አብረሽ ታሪካቸውን አቅርቧልና ብዙ ነገሮች እንረዳለን ብዬ አስባለሁ። ለማንኛውም ግን የዛሬው ቪዲዮቻቸው በጣም ምርጥ እንደሚሆን አልጠራጠርም። እግዚአብሔር ደስታቸውን እንዲያበዛው እኔም ትልቁ ምኞቴ ነው። እንግዲህ እየጠሩኝ ነው፣ ኔትም የለኝም እንደምታውቁት፣ አጠራጠር ያለ ቪዲዮ ነው እየሰራው ተላልፈው እና እናንተም ላይክ፣ ሼር በማድረግ አበረታቱኝ። በየጊዜው እንድመጣ ላለው አመሰግናለሁ ስለነበረን ቆይታ